ሰላም ጤና ይስጥልኝ። ውድ የስድስተኛ ክፍል ተማሪዎች እንዴት ከረማችሁ? ይህ የግብረ ገብ የክልል አቀፍ ጥያቄ ሞዴል ጥያቄዎች ክፍል ሶስት ነው። መመሪያው ላይ እንደምትመለከቱት ከ21 እስከ 28 ድረስ ደግሞ የማህበራዊ ምጣኔ ጉዳዮች ላይ የተመሰረቱ ጥያቄዎች ነው። ማህበራዊ ምጣኔ ሀያ አንደኛው ከሚከተሉት ውስጥ ማህበራዊ ተሳትፎ ምሳሌ የሆነው ሀ ጫማ መጥረግ፣ ለበጎ ፈቃደኝነት፣ አመርሃ በሱቅ ላይ እቃ መሸጥ፣ እርሻ ላይ መሰማራት ለሚለው ለበጎ ፈቃደኝነት የሚለውን እንመርጣለን። ሀያ ሁለት ከታች ከተጠቀሱት በማህበራዊ እንቅስቃሴ ውስጥ የሚካተተው የትኛው ነው ይላል ሀ የገንዘብ ልውውጥ ማድረግ፣ ሀመረሃ ለማህበራዊ ችግሮችን መፍታት፣ ሀመረሃ ምርቶችን ማምረትና መሸጥ፣ መገቢ ማግኘት እና ሀብት ማፍራት ለሚለው ለማህበራዊ ችግሮችን መፍታት የሚለው መልስ ይሆናል። ሀያ ሶስተኛ የበጎ አድራጎት ተግባራት ያልሆነው ያልሆነው የቱ ነው? ሀ ገንዘብና ሽልማት ተቀብሎ መስራት፣ ለ በሙሉ ፈቃደኝነት ማገልገል፣ ሐ መር ውሃ የአካባቢ ጥበቃ ስራ መ ድሃ ወይም የኔ ቢጤ ማህበረሰብ የማህበረሰብ ክፍልን መርዳት ይላል። ስለዚህ ያልሆነው ስለሆነ ሀ ገንዘብ እና ሽልማት ተቀብሎ መስራት የሚሉ አይሆንም። 24 ከሚከተሉት ውስጥ ለበጎ ፈቃድ ማኅበራዊ አገልግሎት እውነት የሆነው የቱ ነው? ሀ የማኅበረሰብ አኗኗርን ለማሻሻል አስተዋጽኦ የለውም። የማኅበራዊ አካባቢያዊና አገራዊ እድገት አያመጣም። እውነት የሆነው ነው እንግዲህ የምንፈልገው ሀመር ውሃ የመንፈስ እርካታ ያስገኛል። የስ የግል ትርፍና ጥቅምን ያስገኛል። ስለዚህ ሀመር ውሃ የመንፈስ እርካታን ያስገኛል። ሀያ አምስተኛ ከሚከተሉት ውስጥ የጋራ ጥቅም ምሳሌ ያልሆነው የጋራ ጥቅም ምሳሌ ያልሆነው የትኛው ነው? ሀ መሠረተ ልማት፣ ለ የቤት መኪና ሐመር፣ ሐ ንጹህ አካባቢ፣ መ ቤተ መጽሐፍት። ስለዚህ የጋራ ጥቅም ሳለለ የቤት መኪና የጋራ ጥቅምን አይደለም፣ ለግለሰቡ ብቻ ስለሆነ ለየቤት መኪና። ሀያ ስድስተኛ ግብርን በታማኝነት የመክፈል ጠቀሜታ የሆነ የትኛው ነው? ሀ የዜጎች የመሰረተ ልማት ተደራሽነትን ያጓትታል። እንግዲህ ግብርን በታማኝነት የመክፈል ጠቀሜታ የመክፈል ጠቀሜታው ምንድን ነው ነው ወይም የሆነ የትኛው ነው? እሺ ሀ፣ የዜጎች የመሰረተ ልማት ተደራሽነትን ያጓትታል። አይሆንም። እሺ የሚያጓትተው እንደውም አለመክፈል ነው። ለ፣ የተለያዩ አገልግሎቶች ለመስጠት እንቅፋት ነው። አይሆንም። ሐ፣ የግለሰቦች ገቢና ሀብት ያድግበታል። መ፣ ድህነትን ለማስወገድ በከፍተኛ ሁኔታ ይረዳል። የስ መመልስ ይሆናል። ሀያ ሰባተኛ ከሚከተሉት ውስጥ የባህላዊ ቁጠባ ተቋሚ የሆነ የትኛው ነው? ባህላዊ ቁጠባ ሀ ባንክ፣ ለእቁብ አመሩሃ አነስተኛና የፋይናንስ ተቋማት መ የመድን ድርጅት ይላል። ለእቁብ ከሚከተሉት ውስጥ የሀገር መውደድን የሚገልጽ የትኛው ነው? ሀ ለሀገር ያለ የታማኝነት መንፈስ ማነስ ለየግል ጥቅምን ማስቀደም አመርኋ ለሀገር ጥልቅ ፍቅር ማሳየት ማህበረሰብን ለማገልገል ፍላጎት ማጣት። ስለዚህ አመርኋ ለሀገር ጥልቅ ፍቅርን ማሳየት የሚለው መልስ ይሆናል። ከ29 እስከ 34 ደግሞ የሀገር ፍቅርን መሻትን የሀገር ፍቅር መሻትን የሚያሳይ ነው። ተመለከት ጥያቄ ነው። ሀያ ዘጠኛ ከሚከተሉት ውስጥ የሀገር ወዳድነት መገለጫ የሆነው ሀ የባለቤትነት ስሜት ማጣት፣ ለ በሀገር ሉዓላዊነት አለመኩራት፣ አምርሃ ሙስናን መፈጸም፣ መ ጀግኖችን ማክበር ይላል። መ ጀግኖችን ማክበር። ሰላሳኛ ከሚከተሉት ውስጥ አንዱ ሀገር ወዳድ የሆኑ ዜጎች መብዛት ለሀገር ከሚሰጠው ጠቀሜታ ትክክል የሆነው የትኛው ነው? በሚል ሳል ሀ አንድነት አለመኖር በሚል እናስተካክለው። ይሄ ተንሸራሽ የሚለውን ተተ አንድነት አለመኖር ለ ፈጣን እድገት አለመኖር ሐ. ለሌሎች ጥቃት መጋለጥ፣ መ. ሀገሩን የሚወድ መሪ መፍጠር። ስለዚህ ሀገሩን የሚወድ መሪ መፍጠር የሚለው ትክክል ይሆናል። ሰላሳ አንደኛ ሀገር ወዳድ የሆኑ ግለሰቦች ሚና የሆነው የትኛው ነው? የራስን ፍላጎት ብቻ ማራመድ ሀ። ለ ለሀገር እድገት አነስተኛ አስተዋጽኦ ማድረግ ሀመርሃ የሙስናን ተግባርን ማስወገድ የት ትክክል ነው። መ ስልጣንን ያለ አግባብ መጠቀም። ስለዚህ ሀመርሃ መልስ ይሆናል። ሰላሳ ሦስት ከታች ከቀረቡት ሀገርን መውደድ ከሚለው ውስጥ ማለት ነው የሚካተት የትኛው ነው? ሀ ትውልድ ሀገሩን እንዲያውቅ ማድረግ ጥሩ ነው። ለ በተግባር የሀገር ፍቅርን ለማሳየት መቸገር ሀምርሃ ሀገርን ለመጠበቅ ዝግጁ አለመሆን መ ከማህበረሰብ ራስን ማራቅ። ስለዚህ ትክክለኛው ሀ ይሆናል። ትውልድ ሀገሩን እንዲያውቅ ማድረግ ነው። ሰላሳ ሶስት ከሚከተሉት ሰላማዊ ባህሪ ምሳሌ የሆነ የትኛው ነው? ሀ ጥላቻ፣ ለ የበታችነት ስሜት፣ ሀምርሃ መከባበር፣ መ አለመግባባት። ይላል መከባበር። ሰላሳ አራት የሰላም ጠቀሜታ የሆነ የትኛው ነው? ችግሮችን በኃይል መፍታት፣ ለ ተግባቦት ክህሎት ማበልፀግ አምርሃ በራስ መተማመንን ማጣት መ የውከትና መገለል መስፈን። ስለዚህ ሰላሳ አራት ለትክክለኛ መልስ ነው የተግባቦት ክህሎትን ማበልጸግ የሚለው እሺ ከሰላሳ አምስት እስከ 40 ደግሞ ሰላምና ትብብርን የተመለከቱ ጥያቄዎች፣ ሰላምና ትብብርን ነው። 35 ከሚከተሉ ውስጥ መተባበርን የሚገልጽ የትኛው ነው? ሀ እርስ በእርስ አለመረዳት፣ ለአገልግሎቶችን አለማዳረስ፣ ሐ መርሃ፣ የሌሎችን ሀሳብና ደስታ መካፈል፣ የስ የትክክል ነው። መ ተራን ሳይጠብቁ መስተናገድ። ስለዚህ አምር መልስ ይሆናል። ስለ ስድስት ከሚከተሉት መተባበርን ለማሳደግ የማይጠቅመው የትኛው ነው? የሌሎችን ሚስጥር አሳልፎ መስጠት ማለት ነው። ለከሌሎች ጋር መተማመን ጥሩ ነው። አምር ምቹና ሰላማዊ የሆነ አካባቢ መፍጠር። እሺ እርስ በእርስ መረዳዳት። እሺ የማይጠቅመው ነው አደለ? የማይጠቅመው ስለሆነ የሌሎችን ሚስጥር አሳልፎ መስጠት የማይጠቅም ነው። ሰላሳ ሰባት ከሚከተሉት የመተባበር ጠቀሜታ የሆነ የትኛው ነው? የመተባበር ጠቀሜታ ከሌሎች ጋር ያለውን ተግባቦት ያዳብራል። ሌሎች ሌሎችን ለማድመጥ እና ለመርዳት ያዳግታል? አእምሮዋ በጥልቀት ማሰብን አያጎለብትም መ ራስ ወዳድነትን ይንጸባረቅበታል ይላል። 37 ሀ ከሌሎች ጋር ያለውን ተግባቦት ያዳብራል። 38 ግልጽነት ምን ማለት ነው? ስሜትን መደበቅ፣ ለ ሀሳብን በታማኝነት መግለጽ፣ ሐምሮሃ ውሸትና ማስመሰል፣ መ ሁሉንም ሀሳብ መቀበል። ስለዚህ መልሱ ለሀሳብ በታማኝነት መግለጽ ስለ 29 የሰላምና የትብብር መኖር ውጤት የሆነው ሀ ግጭትና ጦርነት፣ ለ የሀገር አንድነት መጠናከር፣ አምሮ የመንግስታት መውደቅ፣ መ የሰዎች ሞትና መፈናቀል። ስለዚህ ለ የሀገር አንድነት መጠናከር። የመጨረሻው ከታች ከቀረቡት ስለ ሰላምና ትብብር ስህተት የሆነው የትኛው? ስህተት ሀ ሰላምና ትብብርን የማይነጣጥሉ ጉዳዮች ናቸው። ሰላምና ትብብር የማይነጣጠሉ ጉዳዮች ናቸው። እሺ፣ ለ ሰላምና ትብብር በጥቂቶች እርብርብ ይገኛሉ። ሀመርሃ ሰላምና ትብብር የሰዎችን ደህንነት ያስከብራል። ሰላምና ትብብር በዜጎች ትብብር ይረጋገጣሉ። ስህተት የሆነው ነው የተባላል፣ ሰላምና ትብብር በጥቂቶች ርብርብ ይገኛል የሚለው ወይም ለማለት ነው፣ ስህተት ነው። ውድ ተማሪዎች መምህር መሐመድ ነኝ። ይህ የግብረ ገብ አርባ ጥያቄዎች በዚህ ያበቃሉ። በክፍል አንድ ሁለት እስከ ሀያ ድረስ ቀርበዋል። ሌሎቹ ከሀያ አንድ ጀምሮ እዚህ ላይ ናቸው። ስለዚህ ከኋላ ያሉትን ያላያችሁ እንድታዩ በማለት በሌላ ትምህርት እስከምንገናኝ ድረስ እኔ ምንም የሂሳብ መምህር በሆንም ጎን ለጎን እነዚህ ለስድስተኛ ክፍሎች በልዩ ድጋፍ እንዲደረግላችሁ በማሰብ ነው። ወላጆችን ድልድይ ሆናችሁ በማገልገላችሁ እጅግ አመሰግናለሁ። ቻው